ይህ ዘውትር ተመልካቾቻችን በያላችሁበት ተለመደው ሰላምታችን ይድረሳችሁ እያልን እንደ ተለመደው ለሰዓቱ የተለያዩ መረጃዎቻችንን አጠናቅረን ይዘን መተናል። እስከ መረጃዎቻችን ፍጻሚ ድረስ አብራችሁ እንድትቆዩ ባክብሮት እየጋበዝን በቅድሚያም አጫጭሮቹን በማስቀደም እንጀምር ይሆናል። ሰባተኛ ቀኑ በያዘው ዘመቻ አንድነት ያማራፋን ነው በጎጃም ዛሬን በየገንባሩ ድል ተቀዳይቷል። በዘመቻ አንድነት ስድስተኛ ቀን የአማራ ፋኖ አንድነት በጎንደር አፋአጎ በጎንደር ግንባር የተገኙ ድሎችን በማስጠበቅና አዳዲስ ድሎችን ለማስመዝገብ የነቃ እንቅስቃሴ እያደረገ ይገኛል ተባለ። የአገዛዙ በተማሪ ብርቱካን ጉዳይ ሀሰተኛ ዶክመንታሪ እያዘጋጀ መሆኑ ተገለጸ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማብቂያ ድረስ አብራችን በአክብሮት ቀዳሚ ወደ ያደረግነው ዜናችን ስናልፍ አገዛዙ በተማሪ ብርቱካን ጉዳይ ሀሰተኛ ዶክመንተሪ እያዘጋጀ መሆኑ ተገለጸ። ሰሞኑን በኢቢኤስ ቴሌቪዥን ቀርባ የነበረውን ሰቆቃ ለሕዝብ ይፋ ያደረገችው ተማሪ ብርቱካን በአገዛዙ ታፍና ከተወሰደች በኋላ የሀሰት ዶክመንተሪ ሊሰራባት መሆኑ ከጠቅላይ ሚኒስትር ጽህፈት ቤት ሾልኮ የወጣው መረጃ ያመላክታል። ጉዳዩን ይዞ ያቀረበው ኢቢኤስ ሚዲያ እና ሰራተኞች በአገዛዙ ማስጠንቀቂያ የተሰጣቸው ሲሆን ፕሮግራሙ ከዩቱብ ድረገጽ ገጽ እንዲወርድም ተደርጓል። የመንግስት ኮሚኒኬሽን ቢሮ ኃላፊ ለገሰ ቱሉ የሚመራ እና ዶክመንተሪውን የሚያዘጋጅ ግብረ ኃይል መጋቢት 152017 ዓ.ም አመሻሹን የተቋቋመ ሲሆን ዶክመንተሪውን በተመሳሳይ ሰዓት እንዲያሰራጩ ትእዛዝ መተላለፉ ታውቋል። ተማሪ ብርቱካን ሀሰተኛ ድርሰት በእነ ሰለሞን ኃይለ ኢየሱስ በኩል ተጽፎ የተሰጣ ሲሆን ድርሰቱም የአማራ ጽንፈኛ ኃይል እንደ ደፈራትና ብልጽግና እንደ ታደጋት ተደርጎ ተጽፎ የተሰጣት መሆኑን እና ጽንፈኛ ኃይሉ ወደ ኢቢኤስ እንድትቀርብ ገንዘብ እንደከፈላ ጭምር እንድትናገር መደረጉን ከጠቅላይ ሚኒስትር ጽህፈት ቤት አፈት ልኮ የወጣው መረጃ አመላክታል። አገዛዙ የተማሪ ብርቱካን የትምህርት ማስረጃቸውን ከተማርችበት ወረዳ ጀምሮ እስከ ትምህርት ሚኒስትር ያለፈውን ፋይል እንዲጠፋ ያዘዘ ሲሆን፣ ደምቢዶሎ ዩኒቨርሲቲ ደግሞ ከማህበሩ የተማሪ ብርቱካን ፋይልን በማጥፋት ክህደቱን በአደባባይ በመግለጽ በቀረባት የቴሌቪዥን ጣቢያ ላይ ክስ ሊመሰርት መሆኑን አስታውቋል። ባለሀብቶቹና የተለያዩ የማህበረሰብ ክፍሎች እርዳታቸውን ሊለግሱ ቢፈልጉም መከላከላቸውን ነው የተረጋገጠው። በአዲን በጉዳዩ ዙሪያ ኮሚቴ አዋቅሮ ከቤተሰቦቿ ቤት ድረስ በመሄድ ወላጆቿ ብርቱካን ተማሪ እንዳልሆነችና ወደ ዩኒቨርሲቲ እንዳልላኳት መረጃ እንዲሰጡ ሊደረግ መሆኑም ተሰምቷል። ይህንን ግብረ ኃይል ደግሞ የሚመሩት ይርጋ ሲሳይ እና የአማራ ሚዲያ ኮርፖሬሽን ስራ አስኪያጅ ሙሉቀን ሰጥዬ የተባሉ ሆዳደር ባንዳዎች እንደሆኑ ተነግሯል። ሰባተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬን በየግንባሩ ድል ተቀዳጅቷል። በዚህም አንደኛ በአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ትላንት ዘመቻ አንድነት ስድስተኛ ቀን ላይ በተደረገ ውጊያ አቻፈር ላይ ከተደመሰሰው ጠላት መካከል አስራ አራት የአድማ ብተና እና አስራ ሁለት የወራሪው መከላከያ በድምሮ ሀያ ስድስት አስክሬን ዛሬ ተነስቷል። ሁለተኛ አንድ ወታደራዊ አዋጊ መኮንን ተደምስሷል። በሶስተኛ ደረጃ በአማራ ፋኖ በጎጃም አምስተኛ መንገሻ አቲካም ክፍለ ጦር ባደረገው የተቀናጀ ማጥቃት ሽንዲ ከተማን በመቆጣጠር ከተላት ነጻ ማድረግ ተችሏል። በአራተኝነት ወርቅ አባይ ብርጌድ፣ ሽንዲ ወንበርማ ብርጌድ፣ ደጃች አሰቦ ብሬ ዳሞት ብርጌድ በውጊያው ተሳትፈዋል። አምስተኛ ከማህበረሰቡ ዘርፎች የነበረ 120 ኩንታል በርበሬ ተማርኳል። ስድስተኛ አንድ ካሶኒ ሙሉ ብስኩት እና አስቃ ጥላ ተማርኳል። ሰባተኛ፣ ከሶስት ሺህ በላይ ንጹሐንን አፍኖ የነበረ ሲሆን አንድ መቶ አምሳ የሚሆኑት አፈናውን አምልጠው ወጥተዋል። ስምንተኛ፣ ሁለት የጠላት ኃይል ከእነ ሙሉ ትጥቃቸው ፋኖን ተቀላቅለዋል። በዘጠነኛ ደረጃ ሶስት የንጹሐን መኖሪያ ቤቶች በከባድ መሳሪያ ውድሟል። በዚህም ሁለት ህጻናትና አንዲት ሰራተኛ ተገድለዋል። በተጨማሪም አስራ አምስተኛ ቀን አራስ ላይ ሞርታር በማረፉ ወላዷ ተገድላለች። ወራሪውን መደምሰስ፣ ማስከዳት እና ማፈራረስ ይቀጥላል። ዘመቻ አንድነት የጎንደር ግንባር ሁነቶች። በዘመቻ አንድነት ስድስተኛ ቀን የአማራ ፋኖ አንድነት በጎንደር አፋጎ በጎንደር ግንባር የተገኙ ድሎችን በማስጠበቅና አዳዲስ ድሎችን ለማስመዝገብ የነቃ እንቅስቃሴ እያደረግን እንገኛለን። በዚህም በጎንደር ከተማ ደቡባዊ አቅጣጫ ከጎንደር ባህር ዳር ዋና መስመር ባህሪ ግንብ፣ ብርቧ፣ ክስና ምንዝሮ በተሰኙ ልዩ ቦታዎች ከጠዋቱ ሁለት ሰዓት ከአገዛዙ ጋር ያደረግን ሲሆን ጠላት ሶስት ሞት ሁለት ቁስለኛ ሆኖበት ተመቶ ተመልሶ ፈርጥቷል። የአፋጎ የጎንደር የበጋሻው ክፍለ ጦር በቀጠናው በዘመቻ አንድነት ብርቱ ተፋላሚ መሆኑን ያስመሰከረው የድሉ ባለቤት ነው። በዘመቻ አንድነት ወታደራዊ ንቅናቄ ጫና ውስጥ የገባው አገዛዙ ሰኞ ጠዋት የምስራቅ በለሳ ዋና ከተማ ጉሃላን ጥሎ ሸሽቷል። ወረዳዋ በአፋሃጎ ሰራዊት እጅ ገብቷል። በአፋጎ ስር ሶስተኛ ኮር ተመስርቷል። በጸረ ቅኝ ግዛት አርበኝነት ትግል እልፍ ጀብዶችን ሰርቶም ቅኝ ገዢዎችን በጎንደር መራር ሽንፈት እንዲጎነጩ የአንበሳውን ሚና በተጫወተው እቁ አርበኛ ራስ አሞራው ውብነህ ተሰማ ስም ራስ አሞራው ኮር የዘመቻ አንድነት የአደረጃጀት ዘርፎ ስኬት ተጠቃሽ እውነት ሆኗል። ነፃ የወጡ አካባቢዎችን መልሶ ማደራጀት እና ህዝባዊ አገልግሎት ተግባራትንም በዚሁ ዘመቻ አንድነት ጎንደር ግንባር እየተሰራ ይገኛል። ኢትዮጵያና ኬንያ ድንበር አካባቢ ዳግም በተከሰተ ግጭት አራት ኢትዮጵያውያን ሲገደሉ ሶስት ቆሰሉም። ኢትዮጵያና ኬንያ በሚዋሰኑበት ኮክሮክ ቀበሌ ቅዳሜ መጋቢት ሶስት ቀን 2013 ዓ ም በተከሰተ አዲስ ግጭት አራት ኢትዮጵያውያን መገደላቸውን፣ ሶስት ሰዎች መቁሰላቸውን ነዋሪዎቹ የመንግስት አካላት ለአዲስ ስታንዳርድ ገለጹ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የወረዳ ወጣቶች ለቅኝት ወደ ኩርኩስ ሲጓዙ ከኬንያ ቱርኩና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውም ተነግሯል። በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የአራት ሰዎች ሕይወት ማለፉን ለአዲስ ስታንዳርድ አረጋግጠው ሶስት ሰዎች ቆስለው ኦምራት የጤና ጣቢያ ገብተው የሕክምና ክትትል የተደረገላቸው ይገኛል ብለዋል። በአፍሪካ ውስጥ ድሮን ለሲቪሎች አደጋ እያስከተለ ነው ደንብ ያስፈልጋል ተባለም። ድሮን ዋስኩዌ የተሰኘው ድርጅት በመጋቢት 2025 ያወጣው አዲስ ሪፖርት በአፍሪካ ሀገሮች የታጠቁ ድሮን አጠቃቀም የጨመረ መምጣቱንና ሳሳቢ የሲቪል ሞት እየተከሰተ መሆኑን አጋልጧል። ሪፖርቱ ዓለም አቀፍ ደንብ አስቸኳይ እንዲወጣ ጥሪ አቅርቧል። ሞት በፖስታ በሚል ርዕስ የወጣው ሪፖርት እንደ ኤምኬው ናይን ሪፐር እና ባይራክታር ቲቪ ሁለት ያሉ መካከለኛ ከፍታ ያላቸውና ለረጅም ጊዜ የሚበሩ ድሮኖችን ኤምኤኤልኢ መስፋፋትና በአፍሪካ ሀገሮች የትጥቅ ግጭት ላይ ያላቸው ተጽዕኖ ዳሰዋል። ዓለም አቀፍ እርዳታ መቀነሱ ከሰሃራ በታች የሚገኙ በሚሊዮኖች የሚቆጠሩ ህፃናትን ለሞት እንደሚዳርግ የተባበሩት መንግስታት አስጠነቀቀም። እንደ ድርጅቱ ዓለም አቀፍ እርዳታ መቀነሱ ለህዝቡ አስርተ ዓመታት የህፃናት ሞትን ለመከላከል በተደረገው ጥረት የተገኘውን ውጤት የሚገታ እና ሁኔታዎችንም እስከ መቀልበስ የሚያደርስ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በአመታዊ ዘገባው የእርዳታ ገንዘብ ቅነሳ መዘዝ በተለይ አሁንም በታች በሚገኙ ሀገራት ከፍተኛ የሆነው የህጻናት ሞት እንዲባባስ ምክንያት መሆኑ እንደማይቀር አስጠንቅቋል። የድርጅቱ የጤና ጉዳዮች ተባባሪ ኃላፊ ፊውዚያ ሻፊክ እንደሚሉት በጎርጎርሲያዊ በ2023 ዓ ም እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ሞት እየቀነሰ መሄዱ የተመዘገበበት አመት ነበር። ያም ሆኖ በአመቱ 48 ሚሊዮን ህጻናት ሞተዋል። ይህም ከፍተኛ ቁጥር መሆኑን ሳይጠቅሱ አላለፉም። ከዚህ ሌላ የእርዳታ ቅነሰው የጤና ሰራተኞች እጥረት የክሊኒኮች መዘጋትና የክትባት መርሃ ግብር መዛባት እና ወባን የመሳሰሉ በሽታዎች ለመከላከል የሚያስፈልጉ መሰረታዊ አቅርቦቶችን እጦትም አስከትሏል። ተባባሪ ኃላፊዎች እንዳሉ በዚህ ረገድ የወባ ተጠቂዎች ቁጥር እየጨመረ መምጣቱን ኢትዮጵያ እንደ ምሳሌ አንስተዋል። ሀገሪቱ የምርመራ አገልግሎት ወባን ለመከላከል የሚረጩ መድኃኒቶችና የጎራባች እንዲሁም ለበሽታው መከላከያ የሚሄዱ ዘመቻዎችን ለሚደግፉ እርዳታ እጥረት ተጋፍጠዋል። የአዲስ አበባ ነዋሪና አርሶ አደር በሰው በላው ቡድን እየተዘረፈ ነው ሀገሪቱን አስተዳድራለሁ ብሎ ቤተ መንግስቱን በተቆጣጠረው ሰው በላ ቡድን የአዲስ አበባ ከተማ ህዝብና አርሶ አደሩ ያፈሩትን ሀብትና ንብረት አይን ባወጣ መልኩ ያጽበረበረ መዝረፉ ላይ መሆኑንም እንጮች ገለጹ ለዚህ ማሳያው ደግሞ ይላሉ በአዲስ አበባ ከተማ ሌላ አካባቢ የግል ቤት ባለይዞታዎችና በለሚኩራ ክፍለ ከተማ የሚገኙ አርሶ አደሮች መሆናቸውን ያነሳሉ በሌላ አካባቢ ለረጅም ዓመታት ነዋሪ የነበሩ የመሬት ባለዝታዎችም በወንዝ ዳርና በመልሶ ማል ማሽፋን ቤታቸውን መፍረሱ ምንጮች ያስታውሳሉ። በፈረሰው የግል ቤታቸውን ምትክ ተለዋጭ መሬትና የቤት መስሪያ ገንዘብ ይሰጣቸዋል ቢባሉም ያሳይሆን ቀርቶም ለእቃ ማጓጓዣ እና ለሁለት ወር የቤት ክራይ የሚሆን ገንዘብ ብቻ እንደተሰጣቸው ምንጮች አስታውቀዋል። ምትክ የቤት መስሪያ ቦታ ለሚኩራ ክፍለ ከተማ ተሰጥቷቸዋል ተብለው ወደዚያ ቢያቀኑም የለሚኩራ አካባቢ አርሶ አደሮች ግን ለእኛም ካሳ አልተከፈለንም በሚል እንደከለከሏቸውም ተናግረዋል። ቤታቸውን ተዘርፈው ወደ አካባቢው የሄዱ እነዚሁ አዲስ አበባ ነባር ነዋሪዎች ባሉበት ቦታ አጥር ማጠርም ሆነ ምንም ማድረግ እንደማይችሉ እነሱ ደግሞ ዝናብ ስለ ጣለ እርሻችንን እናርሳለን ብለው እንደከለከሏቸው በግልጽ አስቀምጠዋል ምንጮች ለለሚ ኩራ ክፍለ ከተማ አቤት ቢሉም ጠብቁ ከማለት ውጭ መፍትሄ ያላገኙት ነዋሪዎች ሰቆቃ ብዙቷል ይላሉ ምንጮቹም ይህንን ሁሉ ግፍና ዝርፊያን በትእዛዝ እያስፈጸመ ያለው ግለሰብ በቅርቡ በፓርላማ ቀርቦ ለሁሉም ባለ ይዞታዎች ተገቢውን ካሳ ከፍለናል የሚል ትልቁን ውሸት መቀላመዱንም ምንጮች አስታውሰዋል የዘውትር ተመልካቶቻችን ለሰዓቱ አጠናቅረን ያዘጋጀንላችሁ ዜናዎቻችን በዚያው አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ ቻናላችን እንደተለመደው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድጠብቁን በአክብሮት ጋብዘናል። በድጋሚ እስከምንገናኝ መልካም ጊዜ መልካም ቆይታ እንዲሆን ተመኘው።